ያለመጠን ዝቅ ሲል አባቱ ያለመጠን ብቃ እሱ በጣም ዝቅ ሲል አባቱ ሙሉ በሙሉ በእኛ የተገለገላችሁ የክርስቶስ መልእክቶች አይደላችሁም? እንደ እኔ እኮ ወረቀት ላይ አይደለም የጻፍኩት እላያችሁ ላይ ነው የጻፍኩት እና ተንቀሳቃሽ ደብዳቤ ደ ሊቪንግ ሌተርስ ይላቸዋል። በእኛ የተገለገላችሁ የክርስቶስ ሕያዋን ደብዳቤዎች ሙሴ ሙሴ ሙሴ ሙሴ ሲሉ ሀይ የሙሴ አገልግሎት እኮ የብሉይ ኪዳን ነው አላቸው። ታዲያ ቢሆን ሲሉ እግዚአብሔር በድንጋይ ጽላት ላይ ደጅ ደጁም የጻፈው ይሄኛው አዲስ ኪዳን ነው በልባቸው ላይ ሳችን አንወርዚነ አትመጥንም፣ አትበቃም። እኔ የምገለጥበትን ተራራ ጫፉን ምትነቀ እገላል ብሉይ ኪዳን አዲስ ኪዳንስ ወደራ ለማለት አዲስ የተባለው በጊዜው አይደለም፣ በብልጫው ከኋላ ስለተደረገ አይደለም። አዲስ ያልነው ስለማይነጻጸሩ ከመንገድ አስወጣው ይላል። አንተን አይቶ ክሩሲፊክሽን ከታየ አንተን ሲጠጋ የተሰቀለውን ኢየሱስን ካየብህ አንተን ሲጠጋ የተቀበረውን የተዋረደውን ኢየሱስን ካየብህ አንተን ሲጠጋ ሞት ድል የተደረገበትን ትንሣኤ ካየ አንተን ጠጋ ብሎ ዳግም ምጽአት ከታየው ተሳክቶልሃል። ሦስት ላይ ጳውሎስ ምንድን ነው የሚለው? ከእኛ ወደ እናንተ ወይንም ከእናንተ ወደ እኛ የሚጻፍ የምስጋና ደብዳቤ ያስፈልጋል እንዴ? በጳውሎስ አገልግሎት ላይ ሾልከው የገቡ አንዳንድ አሰተኛ ከኢየሩሳሌም ቸርች ነው የመጣ ነው የሚሉ አንዳንድ አሰተኛ ሰዎች የጳውሎስን ሐዋርያነት እያጣጣሉ ነው፣ የጳውሎስን መልእክት እያጣጣሉበት ነው። እና ጳውሎስ እንደዚህ ይላቸዋል እንዴ ስለ እኔ ወደ እናንተ ወይም ከእናንተ ወደ እኔ ሪኮመንዴሽን ሌተር ያስፈልጋል እንዴ? እንዴ፣ እኔ እናንተ ከተማ አንድ ዓመት ከስድስት ወር ወይም አሥራ ስምንት ወር ቁጭ ብዬ አላገለገልኩም። እንደው ሩቅ አንሂድና፣ ቤተ ክርስቲያን እሱ የተተከለችው በእኔ አገልግሎት ይኑሩት አደለ እንዴ ይላቸው። ከዛ ጳውሎስ እንደዚህ አለ እንዴ እንደገና እንደ አዲስ ስለ እኔ መስማት ጀመራችሁ እንዴ? እና ስለ እኔ ማስረጃ አላ በእኛ የተገለገላችሁ የክርስቶስ መልእክቶች አደላችሁም እንዴ? እላያችሁ አይደለም የጻፍኩት፣ እላያችሁ ላይ ነው የጻፍኩት አላት። እና ተንቀሳቃሽ ደብዳቤ ሊቪንግ ሌተርስ ይላቸዋል እ አንተን ያየ የእኔን መልእክት አንተ ላይ አያገኝም ብሎ ጳውሎስ ቻሌንጅ ያደርጋቸዋል። ራሴን አይደለም የጨመርኩባችሁ፣ መልእክቴን ግን ተጥቻለሁ። ጳውሎስ ምን አድርጎ ያቀርባል? እግዚአብሔርን ጻፊ ያደርገዋል። የጻፈው እግዚአብሔር በእናንተ ላይ የጻፈበት ቀለሙ መንፈስ ቅዱስ ነው። በልባችሁ በመንፈስ የተጻፈ ይለዋላ መንፈስ ቅዱስ ነው። እኔ እስክሪፕቶ በእኛ የተገለገላችሁ የክርስቶስ ሕያዋን ደብዳቤዎች ይልና ቶሎ ብሎ ጳውሎስ ወደ ክርስቶስ መልእክት ሰዎቹን ለማዞር የነዛን አገልግሎት በአዲስ ኪዳን አገልግሎት ላይ አስቀመጡ። ሙሴ ሙሴ ሙሴ ሙሴ ሲሉ አይ የሙሴ አገልግሎት እኮ የብሉይ ኪዳን ነው አላችሁ። ታዲያ ቢሆን ሲሉት እግዚአብሔር በድንጋይ ጽላት ላይ ደጅ ደጁ ነው የጻፈው። ይሄኛውስ አዲስ ኪዳን ነው በልባችሁ ላይ ነው የጻፈው። ይሄኛው ይበልጣል አለ። ያኛው ከሩቅ እያየ ይከሳል፣ ይገላሃል። ይሄኛው ልብ ላይ ተጽፎ ይለውጣል። ስለዚህ ብሉይ ኪዳንን ሙሴ ጳውሎስ እንደዚህ አለ። የሞት እኔ ይከብደኛል። ጳውሎስ ስላለለዋለሁ እንጂ ብሉይ ኪዳን የሞት አገልግሎት አለ። እኔ አላልኩም፣ በደንብ አትዩኝ፣ ቦጋላችሁ። ብሉይ ኪዳን የሞት ነው፣ ከዛ እስከ ጊዜ በኋላ የሚጠፋ ቀጥሎስ፣ በመጋረጃ የተከደነ ምንም አይታችልም። መቅረብ አትችልም፣ አንወርዚነ አትመጥንም፣ አትበቃም። እኔ የምገለጥበትን ተራራ ጫፉን ብትነካ እገላለሁ ይላል አጠለለው። ብሉይ ኪዳንና አዲስ ኪዳን ላይ ያስቀምጦ አጠለለው። በቃ ትልልስ ያደረገው ሞት ነው አለ ጳውሎስ። ቆሮንቶሶች እንደዚህ ያሉት ረም ተስፋለ የሞት ነው በክብር የመጣ የሙሴ ፊት እያብረቀረቀ የወረደን ኪዳን የሞትለዋል ሲሉት፣ እኔ ክብር የለውም አላልኩም። ማለት ክብር የለውም አላልኩም። የሞት አገልግሎት የሆነው በዛ ክብር ከመጣ አለ። ያ የሞት የተባለው በዚህ ክብር ከመጣ አለ። እሺ ሲሉት፣ የህይወት የተባለው በተሻለ ክብር መጥቶ ያኛውን ክብር የሌለው አድርጎታል። አይ ብሉይ ኪዳን ኢት ጉድ አዲስ ኪዳን ኢት ዘ ብሉይ ኪዳን አዲስ ኪዳንስ? ወደራ አዲስ የተባለው በጊዜው አይደለም፣ በብልጫው። ከኋላ ስለተደረገ አይደለም አዲስ ያልነው፣ ስለማይነጻጸሩ። ከመንገድ አስወጣው። ሌላ አይደረግም፣ ይሄኛው የመጨረሻ ኪዳን። ጳውሎስ እንደዚህ ያለ ይሄን የመሰለ ተስፋ ስላለ እጅግ ገልጠን እናወራለን አለ። ቀና ብሎ ቆመ። ስለ ራሱ ሲያወራ ዝቅ የሚለው ትሁት የሚሆነው ስለ ኢየሱስ ከጀመረ እድል አይሰጠም። ገልጠና የምናወራው አለ። ዋው ብለው ቆሮንቶሶች። አሁን እናንተ ልክ እንደምሰሙ ይሰሙታል። እሺ ጳውሎስ ሲሉት የፊቱ ብርሃን እየጠፋ ሲሄድ እስራኤላውያን እንዳይመለከቱት ፊቱ ላይ መጋረጃ እንዳረገ እንደ ሙሴ አይደለንም አለ። እንደ ሙሴ ያደርገኝ የሚሉትን ሰዎች እኮ ነው ብሉ ኪዳን ላይ ነው። ዘጻ 34 ላይ ነው። ፊቱ ያበራው ሰውየው እኮ ፊቱ ያብረቀረቀው ዘጻ 34 ላይ ስለዚህ፣ የከረመበት እኮ ያው ውሎ ነው። ውሎ ነው ያው የዋልክበት ቦታ ያስታውቃልና፣ ሰውየው ተራራ ላይ የእግዚአብሔር ክብር ያለበት አካባቢ ቆይቶ ስለመጣ ክብሩ ቆዳው ላይ ቀርቷል፣ እና ሲወርድ ፊቱ ያብረቀረቀ። ሲያብረቀረቀ እንደዚህ ያሉት ሙሴ ሙሴ ፊት እኮ እያበራ ነው ሲሉት ውሎ ነው የሚበልጥ ብርሃን ውስጥ ስለነበረ የእሱን አላወቀም። ፊት እያበራ ነው ሲሉት ሸፍን። ብሉ ኪዳን ላይ ስታነቡ ዘጸአት 34 ላይ ስታነቡ ምን መሰላቸው? የሚመስላቸው በአይን ማየት አቅቷቸው እባክህ ሸፍንልን ያሉት ነው የሚመስለው። ጳውሎስ መጥቶ ሚስጥር ነገረና እየጠፋ ሲሄድ እንዳያዩት ነው ተደብቆ ነው አለ። የክብሩ ልክ አይደለም አለ። መደብዘዙን እንዳያዩ ነው አለ። ዲሚኒሽድ ግሎሪ ደብዛዥ ነው አለ። የፊቱ ብርሃን እየጠፋ ሲሄድ እንዳይመለከቱት ብሎ እኔ። ጳውሎስ ግን ምን አይነት ሰው ነው? ፊቱን ሸፈና አይልም እ መጋረጃ ያረጋል። አስበዋል፣ መጋረጃ እዚህ አሰርተ ስትቀድ ፊቱ ላይ መጋረጃ እንዳረገ እንደ ሙሴ አይደለንም አለ። እግዚአብሔር ቀጥታ ሰውን ማግኘት አይችልም ብሎ እግዚአብሔር ከመጣ ሰው ይሞታል። አታየኝም ነው የሚል። ምንም ነገር ካረገ በመላእክት መካከለኛነት ነው የሚያደረገው። የሙሴ ፊት ያበራው እግዚአብሔርን ቀጥታ አይቶት አይደለም። ኒው ቴስታመንት ነው አዲስ ኪዳን ነው፣ የብሉ ኪዳን ነው ፈታልን። በመላእክ መካከለኛነት የተደረገ ነው። እግዚአብሔር ላንተ መስጠት ከፈለገ ጽፎ ቀጥታ አይሰጥም። ለመላእክ ሰጥቶ መላእኩ ነው የሚያቀብልህ። አትችልም አንተ መጠጋት አትችልም። ያለንበትን ኪዳን ንገረን አሉት። ጀመራ ሲጀምር ገና እኛ ሁላችን ብሎን የጀመሩ በተገለጠ ፊት ያ የተጋረደ ነው፣ ቀጥሎ ሙሴ ብቻ ይሄኛውስ ሁላችን። ኢየሱስ መስቀል ላይ ሲሞት በአመት አንዴ አንድ ሊቀ ካህን እግሩ ላይ ገመድ ታስሮለት የሚገባበትን ቤት መጋረጃውን ቀድ ነው። ከዛስ በአመት አንዴ አንድ ሰው ይግባ አልለም። ኢየሱስ ግን ብለን የገባል ከአሕዛብ ከአይሁድ አልቀረም፣ እኛ ሁላችን አለ ጳውሎስ። በተገለጠ ፊት የእርሱን መልክ ይላል። ስሙኝ፣ ብሉይ ኪዳን ማየት አትችልም ይላል። አዲስ ኪዳን መጀመሪያ የፈቀደልን ፊቱን ገልጦ ያው ነው ያለ። አንደኛ የፈቀደልን ማየት ነው። ቀጥሎስ አይተ ተገርመ ወይ መልክ እንድትል አደለም፣ የእርሱን ክብር እንደ መስታወት እያበለጫለች አሁን እግዚአብሔር ናእይ ብቻ ሳይሆን ያለ አብረቅርቀኝ፣ እኔ በአንተ ልታይ አየ ተራራ አናት ላይ ተቀምጦ ማንም ሰው ተራራ እንዳይነካ የተባለው ክብር አንተ ውስጥ ገብቷል። አዲስ ጊዳ ልዩነቱ እሱ ነው። ሙሴ ኢቭን ይውላችሁ እስራኤላዊያን እኮ የተከለከሉት የሙሴን ፊት ማየት ነው። ሙሴ ኢቭን ማየት አይችልም። ያን ክብር እነሱ እኮ የተከለከሉት የእግዚአብሔር እንኳ አይደለም፣ የሙሴን ፊት ኢቭን ተከለከሉት። አዲስ ኪዳን እኮ የፈቀደልን የሙሴን ፊት አይደለም የእግዚአብሔርን ክብር ነው የፈቀደልን። እና የዋለን አለና ያንን ክብር እንደ መስታወት ለያብለጫለ የመስታወት አገልግሎት የሚያምር መስታወት የለም። መልክ የሚያሳይ መስታወት ነች። በመስታወት አይባልም። መስታወቶች ምን ማለት መሰለ? እግዚአብሔር በጣም የምታሳይለት ከሆነ አጠገብህ አይጠፋም። ብዙ የምትቆዩት እኮ መስታወት አካባቢ ነው። ይታያላ መስታወት ከሆንክለት ፊትህ አይጠፋም። ቶሎ ቶሎ ራሱን ያሳያል ባንተ። በደንብ የሚወለውልህ ሊያሳምርህ አይደለም ራሱ ላይ የእግዚአብሔርን ውበት ትውልድ አንተ ላይ እንዲያይ የእግዚአብሔርን መልክ ዋው ይላል ትውልድ። አይቶ ምን አይነት ጌታ ነው ይላል። አንተን አይቶ ክሩሲፊክሽን ከታየ አንተን ሲጠጋ የተሰቀለውን ኢየሱስን ካየብህ አንተን ሲጠጋ የተቀበረውን የተዋረደውን ኢየሱስን ካየብህ አንተን ሲጠጋ ሞት ድል የተደረገበትን ትንሣኤ ካየ አንተን ጠጋ ብሎ ዳግም ምጽአት ከታየው ተሳክቶና እግዚአብሔር እንትን ውስጥ ነው የገባ። ነው የእግዚአብሔር ነው ትራንዛክሽኑ አሁን ቸርች። እግዚአብሔር የሚያዋጣውን የሚያውቀው እሱ ነው አይደል? ያተርፈኛል የሚለው ገበያ ውስጥ ነው የሚገባው። ስለዚህ እግዚአብሔር ካዋጣው ያዋጣኛል። እግዚአብሔር ያዋጣኛል ካለ ግን እድሜን አምጣ ልገበያይበት ይላል። ህይወትን አምጣ ይላል። መጨረሻ ላይ ነፍስን ይጠይቃል። ነፍስ ሰተው። እሱ ካዋጣው ያዋጣሃል። አንተ እያጣ እሱ ካገኘ ያዋጣ። እስቲ በደንብ አሜን በሉ ና እግዚአብሔር አንኖርም። እኔ ሞታለሁ፣ እሱ ይኖራል። ክርስቲያኒቲ እሱ ነው። ኒው ቴስተመንት እሱ ነው። የእኔን መልክ እያሳየ የልጁን አይደግምም። እኔን እያጠፋኝ ልጁን ነው የሚወደው። እኔን የሚወደ ልጁን ካየብኝ ብቻ ነው። እግዚአብሔር አንዴ ነው በልጁ በእርሱ ደስ የሚለን የምወደው ያለው ደግሞ ማለት ካለበት አንተ ላይ ልጁን ካየው ኢየሱስን ካሳየኸው ያንን። ከሺህ ዓመት በኋላ ደግሞ ይለዋል ጳውሎስ፣ እንደዚህ አለ፣ የጌታን ክብር ብሎ እናብረቀርቃልና ድምፅ፣ እንደ መስታወት አብረቅራቅ፣ እንደ መስታወት እያብለጨለጭን ከክብር ወደ ክብር። ምን ማለት እንደሆን ታውቃላችሁ? መጀመሪያ ራሱን ያይባሃል። ትንሽ ብለርድ ልታረግ ይችላል። ከዛስ ይወለውላል። ከዛስ አገ ከክብር ወደ ክብር ማለት እሱ ነው። በጣም ካራክተር የእሱ አይነት ይሆናል፣ አቋም የእሱ አይነት ይሆናል። አሁን ጥላውን አሁን መጠየቅ ያለበት የእግዚአብሔርን ክብር እግዚአብሔር ባንተ በኩል ይገልጣል ከተባልኩኝ እንዲህ ልግለጠው ብዬ መጨነቅ የለብኝ። ኢየሱስ የእግዚአብሔርን ክብር እንዴት ገለጠ ብዬ እኮ ነው መጨነቅ ያለ ኢየሱስ ባሳየበት መንገድ ነን። ኢየሱስ አባቱን ያከበረው በቤት በኩል የእግዚአብሔር ክብር በኢየሱስ በኩል ታየምለው የት ጋር ነው ትትነው ኩ ያለመጠን ዝቅ ሲል አባቱ ያለመጠን ብቃ፣ እሱ በጣም ዝቅ ሲል አባቱ ሙሉ በሙሉ ወጣ። ኢየሱስ ክብሩን ትቶ መምጣት እኮ አይደለም። ክብሩን መተው በጣም ከባድ ጉዳይ ነው። የመጽሐፍ ቅዱሳችን ትምህርት ነው። በጣም ከባድ መስቀል ላይ ሆነ፣ ነፍሱን ተወ። አባቱ ኃይሉ እንዲታይ እሱ መጠን የሌለው ድካም ደከመ። አባቱ ከሞት አስነሳው እንዲባል ሞተ። ዴዝን ኤክስፔሪየንስ ያደረገው የአባቱን ኃይል ለማሳየት። እስቲ አሜን በሏ። አንዲት ቃል ልንገራቸው ላይ እዚህ ትፊቹ ምዕራፍ 12 ላይ ሶስተኛ ሰማይ ሄዶ የመጣበት ምዕራፍ ትዚ እጅ እሻ

መቶ እየተዋጋው አይደለም፣ ተቀብሎ ነው። ህይወቱ ደክሞ እየተዋጋው አይደለም፣ ተሰጠኝ ነው ያለው። አንሳልኝ ሲለው ጌታም እንዲህ አለኝ፣ ጸጋዬ ይበቃል፣ ኃይሌ በድካም ይገለጣል ሲለው ጳውሎስ በጣም ጥበበኛ መሆኑን የምታዩት አንሳልኝ እያለ ዕድሜውን አልጨረሰም። እማይነሳ ከሆነ ልጠቀምበታል። ካልወሰደው አብሮኝ ከኖረ ለምን አልጠቀምበት? ጸልዬ ጸልዬ ዳይቨርት ካላረኩት አብሮኝ ከኖረ ኮንቨርት ላልከዋል። እንዴት ሲሉት ኃይሉ ፍጹም እንዲሆን በድካሜ ከመጠን ይልቅ መካለዋል። ይሄ ኃይል ማሳያ ነው። በደንብ ያሰቃየኝና ኃይልን ወደ ፍጽምና ያምጠዋል። እኔ የኃይል ፍጽምና አላቅም። ጳውሎስ ያቅ እንደዚያ ማየት ፍጽምናው ላይ እንዲደርስ አው ያለምንን ያሰብ አንድ ልመና ይለምናል አደል ይሄ ሰውዬ? እርሱንና የትንሣኤውን ኃይል እንዳውቅላል። አልቲሜት የሆነው ኃይል የትንሣኤ ኃይል የትንሣኤን ኃይል የምታድ እሱ ት ጳውሎስ እንደዚህ ላል ከማድ ከማልፎ ይግደለኝና ሪዘሬክሽንን ኤክስፔሪንስ ላርገው መሬት ኢየሱስ ሪዘሬክሽንን እዚህን ኤክስፔሪንስ ያለ እኔም ላረገ እና ያለ መጠን የምደክመው ያለመጠን ኃይል እንዲታየ በክርስቶስ የተገለጠው የኃይል ፍጽምና በእኔ ይሁን ያለ መጠን መስታወቱን ወልውሎት። መስታወቱ ጠፍቶ የሚያይበት መልክ ብቻ ነው። መስታወቱ ፊት የቆመው ብቻ መስታወቱን ሞልቶታል። መስታወቱ ስሜ ውበት ነው ተደርሶ ማሳየት ላይ ደርሶ መስታወት መስታወቱ ግን ፈጽሞ የሚያሳየው ከጠርዝ እስከ ጠርዝ